ሰላም ጤና ስጥና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርስቶቹ ባለስልጣኑ ባለፉት ሀያ ዓመታት በሀገር ውስጥ የተመዘገቡት የፓተንት ወይም የመብት ብዛት አምስት መቶ ብቻ እንደሆነ ገለጸ። ኢትዮጵያ ከምትገዛቸው ከስምንት መቶ በላይ የመድኃኒት አይነቶች ውስጥ የምታመርተው ከመቶ በታች መሆኑ ተነገረ። በእነ ዮሐንስ ቧያሌው የክስ መዝገብ ላይ የዐቃቤ ሕግ የሕግ ምስክሮች ምስክርነት መሰማት ተጀመረ። በሀገሪቱ ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆን የአስቸኳይ ጊዜ እወጃ ስርዓትን ለመዘርጋት ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤት ቀረበ። በአዲስ አበባ የቡና ዋጋ በከፍተኛ ሁኔታ ጨመረ። ባለስልጣኑ ባለፉት ሀያ ዓመታት በሀገሪቱ የተመዘገቡት የፓተንት ወይም የመብት ብዛት አምስት መቶ ብቻ እንደሆነ ገለጸ። የኢትዮጵያ አእምሯዊ ንብረት ባለስልጣን እስከ 2015 ዓ ም ድረስ በሁሉም መብቶች ጥቂት ምዝገባ ማከናወንን አስታውቋል። የባለስልጣን ዋና ዳይሬክተር ወልድ ወይም ሰል እንደገለጹ ተቋሙ በርካታ ዓመታትን ማስቆጠሩን የገለጹ ሲሆን በእነዚህ ዓመታት ግን ስራዎች ቢከናወኑም በሚፈለገው ልክ እንዳልነበር ጨምሮ አስረድተዋል። ተቋሙ ባለፉት ሀያ ዓመታት አምስት መቶ ፓተንት መመዝገቡን ተናግረው ይህንን ለማሻሻል የምዝገባ ስርዓቱ ላይ ማሻሻያ ማድረጋቸውን ገልጸዋል። ይህም የተነሳው በከፍተኛ ትምህርት ተቋማት የሚከናወኑ የምርምር ውጤቶችን ከማሳታን ባሻገር ፓተንት እንዲወጣባቸው ስለማይደረግ መሆኑ ተጠቁሟል። ለዚህ አፈጻጸም ዝቅተኛ በሆነበት ምክንያት በከፍተኛ ትምህርት ተቋማት የሚከናወኑ የምርምር ውጤቶችን ከማሳተም ባሻገር ፓተንት እንዲወጣላቸው ስለማይደረግ መሆኑን ጠቁመዋል። በዚህም የከፍተኛ ትምህርት ተቋማት የሚከናወኑትን የምርምር ስራዎች ከማሳተም ባሻገር ወደ ፓተንት እንዲያሻግሩ ጥሪ ማቅረባቸውን ተዘግቧል። አሁን ግን በ2017 በጀት ዓመት 6 ወራት መብቶችን መመዝገቡን የገለጸው ባለስልጣኑ ለቅጂና ተዛማሽ መብቶች ለፓተንት የአገልጋሎት ሞዴሎችን ጨምሮ ለኢንዱስትሪው ንድፎችና ለንግድ ምልክት የመብት ጥበቃ እያደረገ ይገኛል። ኢትዮጵያ ከምትገዛቸው ከ ስምንት መቶ በላይ የመድኃኒት አይነቶች ውስጥ የምታመርተው ከ መቶ በታች መሆኑ ተገለጸ። ኢትዮጵያ ከምትገዛው ከ ስምንት መቶ በላይ የመድኃኒት አይነቶች ውስጥ የምታመርተው ከ መቶ በታች መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት አስታወቀ። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ አገልግሎቱ መድኃኒቶችን ከሀገር ውስጥና ከውጭ ሀገራት ገዝቶ እንዲያቀርብ ጠቅሰው በግዢ መዘርዘር ከያዛቸው መድኃኒቶች ሀያ በመቶ አቅራቢ የሌላቸው መሆኑን ገልጸዋል። አክለውም ሰላሳ በመቶ መድኃኒት አንድ አቅራቢ ብቻ እንዳላቸው ቀሪዎቹ ቢሆኑም የተሻለ አቅራቢ እንደሌላቸው ተናግረዋል። ምክትል ዋና ዳይሬክተሩ የማህበረሰቡን የጤና ፍላጎት መሰረት ያደረጉ ስምንት መቶ መድኃኒቶች በመንግስት ጤና ተቋማት ቢመረጡም በኢትዮጵያ የሚመረተው ከዛ በታች መሆኑን አክለዋል። የሀገር ውስጥ የመድኃኒት ምርት መጠንን ማሳደግ ስትራቴጂካዊ መፍትሄ መሆኑን ጠቅሰው መድኃኒቶች በሀገር ውስጥ ለማምረት ኢንቨስትመንትን መሳብ እንደሚያስፈልግ ተናግረዋል። አገልግሎቱ ከሚገዛው መድኃኒት በገንዘብ መጠን ሲታይ የዛሬ አራት ዓመት የሀገር ውስጥ መድኃኒት ድርሻ ከ20 በመቶ በላይ እንደነበር በመግለጽ ባለፉት ሶስት ዓመታት በ8 በመቶ እየቀነሰ የመጣ ሲሆን በተደረገው ማሻሻያ ወደ 36 በመቶ ከፍ ማለቱን አሁን ደግሞ ወደ 41 እያደገ እንደሚገኝ አስረድተዋል። በነ ዮሃንስ ቧ ያለው የክስ መዝገብ ላይ የዐቃቤ ሕግ ምስክሮችን ምስክርነት መስማት ተጀመረ። የሽብር ወንጀል ክስ የቀረበባቸው አማራ ክልል የምክር ቤት አባሉ አቶ ዮሃንስ ቧያሌውን ጨምሮ የ51 ተከሳሾች የአቃቤ ህግ ምስክሮችን መሰማት ተጀምሯል። በዚህም መዝገብ ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክርነት ሰኞ መጋቢት 8 2017 ዓ ም በፌዴራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት መስጠታቸውም ታውቋል። ፍርድ ቤቱ የአቃቤ ሕግን 21 ምስክሮችን ለማድመጥ ከባለፈው አርብ መጋቢት አምስት ሁለት ሺ አስራ ሰባት እስከ መጋቢት አስራ ሁለት ሁለት ሺ አስራ ሰባት ቀጠሮ ሰጥቶ የነበረ ቢሆንም አርብ ዕለት መጋቢት አምስት ሁሉም ተከሳሾች ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትላንትና መጋቢት ስምንት ሁለት ሺ አስራ ሰባት ዓ ም ጀምሮ እንዲቀጥል መወሰኑና ትላንትና መጀመሩን ከተከሳሽ ጠበቆች አንዱ አቶ ሰለሞን ገዛኝ አስታውቀዋል። ትላንት በነበረው ምስክሮችን የማሰማት ሂደት አቃቢ ሕግ አራት ምስክሮችን ቃል ለማሰማት ከችሎቱ እንደተፈቀደለት አቶ ሰለሞን አመላክተዋል። ጠዋት ላይ በነበረው ምስክርነት የማሰማት ሂደት አቃቢ ሕግ ከባህር ዳር የመጣ የፌዴራል ፖሊስ አባልን ምስክርነት ማሰማቱን ጠቁመዋል። መስካሪው የፌዴራል ፖሊስ አባል ላይ ስለደረሰበት ጉዳት የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄዎች ቀርበው ምላሽ መስጠቱን አቶ ሰለሞን ገልጸዋል። በሀገሪቱ ቅጽበታዊ አደጋ ሲከተልና ከአቅም በላይ ሲሆን የአስቸኳይ ጊዜ እወጃ ስርዓትን ለመዘርጋት ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤት ቀረበ። በኢትዮጵያ ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆን የአስቸኳይ ጊዜ እወጃ ስርዓትን ለመዘርጋት ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤት ቀርቦ መጋቢት 9/2017 ዓ.ም ምክክር እንደተደረገበት ተገለጸ። የህዝብ ተወካዮች ምክር ቤት ባካሄደው ሀያኛ መደበኛ ስብሰባ የቀረበው የኢትዮጵያ የአደጋ ስራ አመራር ረቂቅ አዋጅ የሚል መጠሪያ ያለው ሲሆን ከአስቸኳይ ጊዜ እወጃ ስርዓትን ከመዘርጋትና ተግባራዊ ከማድረግ በተጨማሪ ተግባራትን ያቀፈ ነው ተብሏል። የሰብአዊ ድጋፍ፣ የዘላቂ ልማትና የሰላም ግንባታ እቅዶችን ለማስተሳሰር የሚያስችል የተሟላ የህግ ማዕቀፍን ለመዘርጋት እንደሚያስችል የተዘጋጀው ረቂቅ አዋጅ መሆኑ ተገልጿል። በሚሉ ድምጽ ለቋሚ ኮሚቴው ለዝርዝር እይታ ተልኳል። የኢትዮጵያ የአደጋ ስጋት ስራ አመራር የቅድመ አደጋ የአደጋ ወቅትና የድርሃ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና የክልል አስተዳደር ተቋማት የውስጥ አቅምን ለመገንባት ያስችላልም ተብሏል። ረቂቅ አዋጁ የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ምክር ቤት መቋቋምን የተመለከቱ ድንጋጌዎችና ስለ ኮሚሽኑ ተግባርና ኃላፊነት የምክር ቤት ስልጣንና ተግባራት ዝርዝር መረጃ መያዙን ተጠቁሟል። ተቋማትና የክልል መንግስታት ተግባራትና ኃላፊነት፣ ስለ አደጋ ተጋላጮች ተጎጂዎች መብትና ግዴታ እንዲሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋም የሚመለከቱና ሌሎችም ድንጋጌዎች መካታቸው ታውቋል። የምክር ቤት አባላትም አዋጁን የሚደረጉ ድጋፎችን በተቀናጀ መልኩ እንዲደረጉና ለተጎጂዎች እኩል ተደራሽ ለማድረግ እንዲሁም ከእርዳታ ጠባቂነት በመላቀቅ ራስን ለመቻል አስፈላጊ መሆኑን ገልጸዋል። በአዲስ አበባ የቡና ዋጋ በከፍተኛ ሁኔታ ጨመረ። ለቡና ዋጋ መጨመር የግብይት ሰንሰለቶች ጤናማ ለመሆን በምክንያትነት ተቀምጧል። ባለፉት አንድ ወር ውስጥ በምርት ገበያ የቡና ዋጋ በእጥፍ መጨመሩን ኢትዮ ኤፍ ኤም ዘግቧል። ጣቢያው በተለያዩ የገበያ ቦታዎች ተዘዋውሮ ባደረገው ምልከታ ከወራት በፊት አንድ ኪሎ ቡና ከ600 ብር ጀምሮ ይሸጥ የነበረ ሲሆን ከሰሞኑ አንድ ኪሎ ቡና ከ800 እስከ 900 ብርና ከዛም በላይ እየተሸጠ እንደሚገኝ በቅኝቱ አረጋግጧል። ወደ ገበያ የሚቀርበው የቡና መሸጫ ዋጋም የእንደ ጥራቱ ቢለያይም ከዝቅተኛው ጀምሮ እስከ ከፍተኛው ጥራት መጠን ያለው ቡና በአማካኝ ከ200 ብር የዋጋ ጭማሪ መኖሩን ከሸማቾችና ከነጋዴዎች ተሰምቷል። በጉዳዩ ላይ ሐሳብ እንዲሰጡ የተጠየቁት በኦሮሚያ ቡና ገበሬ ህብረት ስራ ዩኒየን ዋና ስራ አስኪያጅ አቶ ደጀኔ ዳዲ ለኢትዮጵያ ምርት ገበያ የተቆላ ቡናን እስከ 800 ብር እንደሚያቀርቡ ነግረዋል። እስከ 1500 ብር የሚሸጥ ቡና በሀገር ውስጥ እንዳለ በማንሳት ይህም ጭማሪ እንዳለ አመላካች ነው ብለዋል። ዋና ስራ አስኪያጁ በገበያው ላይ ምርት እንዲጠፋ የሚያደርጉ የተለያዩ የግብይት ሰንሰለቶች ጤናማ አለመሆን ለመጨመሩ አንዱና ዋነኛው ምክንያት መሆኑን ያንሳሉ። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።